አጀንዳ የማያጣው የማህበራዊ ሚዲያ በተለይም የቲክቶክ መንደር ሰሞኑን በአንድ ጉዳይ ተጠምደዋል። ለምን ጥላኝ ሄልክ ባሌን ተቀማሁ፣ የባሌባ ባልመል ባሌን መልሽ ብትይ ማን የሚሰማሽ የለም። ወይዘሮ ፋሲካ አቶ ኃይለ ኢየሱስ፣ ወይዘሮ ሜላት የተሰኙ ሰዎች ስም እየተነሳ እየተጣለ ብጠለጠላል። ወይዘሮ ፋሲካ የሮቦት አርት ሚኒስትሪ አገልጋይ የነበረች እህት ስትሆን አቶ ኃይለ ኢየሱስ ደግሞ የወይዘሮ ፋሲካ ባለቤት ነው። በቅርብ ጊዜ ከሌላ በሶሻል ሚዲያ ከምትታወቅ ሴት ጋር የፍቅር ግንኙነት መጀመሩ የነገሩ አጀንዳ የመሆን ምክንያት ነው። እኚህ በቤ

ቤተ ክርስቲያን ከአዲስ አበባ እስከ ዴንቨር ኮሎራዶ የሚታወቁ ዛሬ አራት ዓመት ብዙዎች ስለ እነሱ ሲያነቡ በጸሎት ሲያለቅሱላቸው የነበሩ ሰዎች ምን ነካቸው? ከዛሬ አራት ዓመት እስካሁንስ እየተፈጠረው ምንድን ነው የሚለውን ልናስቃኛችሁ፣ በመጨረሻም ለሁለቱም መልእክት ልናደርስ ወደ እናንተ መተናል።

አብራችሁን ቆዩ። በዚህ አጋጣሚ በገጠመን ከባድ ሀዘን ምክንያት ለወራት ከሚዲያ ርቀን ስለነበር ሚዲያችንን በመጠኑ መነቃቃት ስለሚያስፈልገው ሰብስክራይብ፣ ላይክ እና ሼር በማድረግ ከጎናችን እንድትቆሙ በአክብሮት እንጠይቃለን። አብራችሁን ቆዩ። ልክ የዛሬ አራት ዓመት በዴንቨር ኮሎራዶ ከተማ መላው የሀበሻ ኮሚኒቲን በእጅጉ ያስደነገጠ ብዙሃኑን በሀዘንም ባያራጨ ሺዎችን ያስለቀሰ አንድ ከባድ መርዶ ተሰማ። በትውልድ ኢትዮጵያዊ የሆኑ ኑሯቸውን ደግሞ በዴንቨር ኮሎራዶ ያደረጉ በዴንቨር ኢኢሲ ቸርች አባል የሆኑ

አቶ ኃይለ ኢየሱስ ዘሪሁንና ወይዘሮ ፋሲካ አምሮ ልጅ የሆነው ጆሽዋ ኃይለ ኢየሱስ በቲክቶክ ስፒድ ድሪሚንግ በተባለ ቻለንጅ የተነሳ ራሱን አንቆ ሆስፒታል ይገባል።

ቻሌንጁ ራስን በራስ ለጥቂት ሰከንዶች አንቆ ትንፋሽን ጸጥ አድርጎ ለደቂቃ መቆየት ህልም የሆን ዓለም ውስጥ ገብቶ መውጣት ሲነቁ ደግሞ ራስን እንደ ሂሮ የመቁጠር አይነት ቻሌንጅ ነው። ይህንን ቻሌንጅ ጆሽዋ ልጅነት አታሎት የታዳጊነት አፍላድሜ ሸውዶት ተደብቆ ራሱን በማነቅ ጌሙን ይሞክረዋል። በመጸዳጃ ቤት ሆኖ ደጋግመው ከሞከረ በኋላ ተሳክቶለት ይዘረራል። ነገር ግን መንታ ወንድሙ በስፍራው ሲደርስ ጆሽዋ መተንፈስ አይችልም ነበር። ከዛም አፋፍሰው ወደ ሆስፒታል ወስደውት ሕክምና እየተደረገለት የዴንቨር ቅዱሳንም ሆስፒታሉን ከበው

ሰው በኃይል እየጸለዩለት ቢሰነብቱም ነፍሱን ግን ማትረፍ አልተቻለም ና ልበቅን እግዚአብሔርን የሚፈራ ቤተሰቦቹን አክባሪ ታዛዥ ለዕድሜ ኩዮቹ መከታ የነበረው የ12 ዓመቱ ብላቴና ከዚህ ዓለም በሞት ተለይቶ ወደማይቀረው ዓለም ሄደ ቤተሰቦቹ እጅግ ልብ ሰባሪ ለዘላለም የማይወጣ ሀዘን ጥሎባቸው ጆሽዋ ይህችን ምድር ተሰናበተ ያ በጊዜው በሶሻል ሚዲያ በከፍተኛ ደረጃ መነጋገሪያ የነበረው በኮሎራዶ ብሎም በመላው አሜሪካ የሚኖሩ ኢትዮጵያውያንን በእጅጉ ያሳዘነው መርዶ ዛሬ አራት ዓመት ሆኖታል

በሁለተኛው ዓመት ላይ ግን በድጋሚ ጆሽዋ እናትና አባት በማህበራዊ ሚዲያ ወቅታዊ መነጋገሪያ ርዕስ የጊዜው ዋና አጀንዳ ሆነዋል። አም ሶሪ፣ ከዚህ በኋላ ከአንቺ ጋር መኖር አልችልም፣ በቃኝ፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኸኝ ሄድክ፣ ባሌን ተቀማሁ፣ የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም ማንም ይሰማሽ

የሚሰማሽ የለም። እንደ እኔ አስተሳሰብ አላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ

እታችን ፋሲካ ልጇ ጆሽዋ ከሞተ በኋላ በልጇ በጆሽዋ ስም ጆሽዋ ኪፕ ሻይኒንግ ፋውንዴሽን የሚል አቋቁማ ብዙ ልጆችን በሀገሯ እየረዳች ትገኛለች። ከውራት በፊት ስድስት ኪሎ በሚገኘው ጉባኤ እግዚአብሔር ቤተ ክርስቲያን ካታ የምትረዳቸው ልጆች በተሰበሰቡበት ልዩ ፕሮግራም አድርጋ የጆሽዋ ኪፕ ሻይኒንግ ሚኒስትሪ የሚሰራቸውን ስራዎች አስተዋውቃለች። ጆሽዋ የ12 ዓመት ልጅ ነበረ። በጣም ወንጌል ወዳጅ፣ መመስከር የሚወድ በወንጌል የማያፍር ደፋር ነበር።

እንግዲህ እግዚአብሔር ደግሞ ፈቀደና ወደ ራሱ ሄዷል። ግን ደግሞ እሱ በአካል ከኛ ጋር ባይሆንም በትንሽ ልብ ውስጥ ይጮህ የነበረው የወንጌል ድምፅ ግን ለእኛ ቀርቷል። ስለዚህ ከሱ ድምፅ በመነሳት ይህንን ፋውንዴሽን መስርተን ታዳጊ ልጆች ስለ ኢየሱስ መናገር እንዳያፍሩ በወንጌል የማያፍር ትውልድም

ማስነሳት መቀስቀስ ልጆቻችን ኢየሱስን በመናገር ገና በልጅነታቸው እንዲለምዱ ይህንን እድል ጀምረናል።

ከዛ በርካታ ቅዱሳን እንዲሁም መንፈሳዊ ሚዲያዎች በተገኙበት ፕሮግራም የጆሽዋ መንታ ወንድምም ተገኝቶ ስለ ወንድሙ ንግግር አድርጓል። እኛም በስፍራው ተገኝተን ፕሮግራሙን ዘግበን ነበር። ይህ በእንዲህ እንዳለ ፋሲካና ባለቤቷ መሀል ክፍተት እንደተፈጠረ፣ አቶ ኃይለ ኢየሱስ በቲክቶክ ለበርካታ ሰዎች ብዙ ሺህ ዶላሮችን እያወጣ ጊፍት እንደሚሰጥ፣ ከሴት ጋርም ግንኙነት እንዳለው ይወራ ጀመር። ግቦ በአንበሳ ልናጸድቀው ነው። ቤብን በአንበሳ ልናጸድቅ ነው።

በስኮ የንጉስ እኮ ነው፣ የአንበሳ አይደለም። የዚህ ምናምን የምትሉት ንጉስ እኮ ነው። ለኔ እኔ ግን ለኔ እንትን አይለኝ አትገባምው። ከዚህ በኋላ ሜሉ የቤቢ ናት፣ ቤቢ የሜሉ ነው። ፈር በና

ነው ይህን ሰውዬ እንዳረግ ከተናገርኛ አለቀለት።

በመጨረሻ ሜላት ከተባለች የቀድሞው የደራሲ ስማ ከወርቁ ባለቤት ጋር የፍቅር ግንኙነት እንደጀመረ ይፋ ሆነ። ይህ ቪዲዮ አቶ ኃይለ ኢየሱስንም ይሁን ሜላትን ለመንቀፍ ወይም ለመተቸት የተሰራ አይደለም። ነገር ግን ብዙ የለፋችበትን ደገልኝ ደረሰልኝ ስትል አበባዋ የተቀጠፈባትን ሕይወቷ የሆነውን የምትሳሳለትን ብላቴና በሞት መነጠቋ ልጇም ስሙ እንዲጠራ ለብዙዎች በረከት እንዲሆን በስሙ ፋውንዴሽን ከፍታ ልጇን ከመቃብር በላይ ለመዋል እየለፋች ያለችውን እናት ያለ ስሟ ስም ሲሰጥ ጭራሽ ሀዘኗ ሳያንስ መከራዋ ሳይበቃ ኃላፊነቷን ባለመወጣት

ልጇን እንደ ሞተ ተደርጎ ስትከሰስ መስማት ፋሲካን እንደሚያውቅ ሰው በእጅጉ ስለሚያሳዝን ነው። የቀድሞ የሮቦት አርት ሚኒስትሪ አገልጋይታችን ፋሲካ በዓለም እያለች በተወዛዋዥነት እውቅናን ያገኘች ከቻች ታደሰ ጋር አብራ ትሰራ የነበረች ከኢትዮጵያ አልፎ በውጭ ሀገራት ሁሉ በዳንስ ስራ ታዋቂ የነበረች ሴት ነች። ጌታ ኢየሱስን እንደ ግላ ዳኟ ከተቀበለች በኋላ ግን ሁሉን ነገር እርግፋ አድርጋ ትታ አለማዊውን ዓለም ለአለማውያን ሰጥታ ጌታ ኢየሱስን ለአመታት የሙጥኛለች። ቀጥሎ በሮቦት አርት ሚኒስትሪ አገልጋይ የነበረች ከዛም ኑሯን በአሜሪካን ሀገር አድርጋ በቸርች

ያገለገለች የኖረች አግብታ ልጆች ያፈራች ልጆቿን አብዝታ የምትወድ ሴት ነች። ይቺ ሴት ታዲያ እንዲህ የባለቤቷ ፍቅረኛ ዝቅቀና እያደረገች ስትሰድባት ስትሞልጫት በድፍረት ትታያለች። አም ሶሪ ከዚህ በኋላ ከአንቺ ጋር መኖር አልችልም፣ በቃኝ፣ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቶ እግዚአብሔር የምትፈራ ሴት አይቶ ካገባ በኋላ ለምን ጥለኸኝ ሄልክ? ባሌን ተቀማሁ የባል ሌባ ባሌን መልሽ ብትይ ማንም ይሰማሽ የለም።

ማንም የሚሰማሽ የለም። አልሰማሽም። የሚሰማሽ የለም። እንደኔ አስተሳሰብ፣ ያላት በራስ መተማመን ያላት ሴት አትሰማሽም። መጀመሪያ ባልሽን አክብረሽ መያዝ በስደት ሀገር ለፍታ መከራውን በልታ ወጣ ወርዳ እስከ 12 ዓመት አሳድገው ያጣችውን ልጇ አገዳ አድርጋ ስትከሳትም እንዴት ትሰማለች? እስከ ጥግ መናገር ካለብኝ ብዙ ነገር እናገራለሁ። በነገራችን ላይ

በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ ጥያቄዋ እናት ናት፣ እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው? ፊልም ነው የሚያየው፣ የብልግና ቪዲዮ ነው የሚመለከተው፣ ጌም ነው የሚጫወተው፣ የእናት ግዴታ ነው

የእናት ግዴታ ነው። ልጅም ኮንትሮል የማድረግ ልጇን የመቆጣጠር ቤት ውስጥ ልጇ ምንድን ነው የሚያደርገው? ምንድን ነው የሚሰራው? ጌም እየተጫወተ ነው? አያጠናም? አያነብም? ወይስ በዚህ በዘመኑ በሚያስፈልገው በዚህ በመጥፎ ነገር ልጅ የተለክፎብኝ ይሆን? ልጅ ይህንን ቪዲዮ ተመልክቶ ይሁን ብላ ቼክ ማድረግ ያለባት እናት ናት እንጂ አባት አይደለም። አባትማ በስራ የቤቱን ቀዳዳ ምግቡን መጠጡን

የሚያስፈልገውን የቤቱን ቀዳዳ ለመሸፈን እላይታች ሲል ውሎ ነው የሚመጣው። እኛም እውነት እውነት እናውራ፣ እውነት ነው እናውራ። ድክመታችንን ድክመታችን ማመን መቻል አለበት። እኛ ሴቶች ክፍተታችን ምን ጋ ነው፣ ግልጽ ግልጽ እውነት ነው ማውራት ያለብን። የወንዶች ክፍተት ምንድን ነው? ጊዜ አይሰጡ ነው። ለምን እነሱ ስራ፣ ቀን ሙሉ ስራ ስለሚውሉ ጊዜ አይሰጡ ነው። ይሄ ነው

የእኛ ድርሻ ምንድነው? ቤት ውስጥ እሱ የሰጠንን ነገር አብቃቅተን የሚያስፈልገውን ነገር አድርገን ጥሩ አድርገን አዘጋጅተን ከሰራተኞችም ጋር ሊሆን ይችላል ራሳችን ሊሆን ይችላል። የሚጠበቅብንን ነገር አድርገን ጥሩ ነገር ለሱ ማቅረብ ያለውን ልብሶቹን በስነስርዓት ማዘጋጀት የሴት ልጅ ግዴታ ነው። እኔ እንደዛ እኔ እንደዛ ነው ስለ ራሴ ነው የማወራው እንደዛ ነው ተረዳሽኝ። ከዛ ውጭ ግን የትኛውም ሴት መጥታ ስለ ባልሽ መጥፎ ነገር ስታወራሽ ቁጭ ብለሽ አትስሚያት።

አይምሰልሽ። ለአንቺ አስባለሽ አደ ይሄ ሆይ ሆይታና ጫጫታ አንድ ቀን ሁለት ቀን ቢረግጦኝ ነው፣ ከዛ በኋላ ይተውኛል። እኔ ላይፌ እኖራለሁ። አንቺም

አንድ የተከበረ በቤተ ክርስቲያን የሚታወቅ ትልቅ ስፍራ የሚሰጠው ሰው በአንድ ተራሴት የልጆቹ እናት ዝቅ ቀና እየተደረገች ስትሰደብ አብራው እጅግ ብዙ ዋጋ የከፈለች እህት ዛሬ ፍቅር እንኳን ቢያልቅ በአንዲት ጌታን በማታውቅ ዓለማዊ ሴት በአደባባይ ስትብጠለጠል እያየ መሳቅ፣ አይቶ እንዳላየ ማለፍ፣ እንዴት ልቡሽ ያለው እንዴት እሳስ ቻለው? መልስ የሌለው ጥያቄያችን ነው። እህታችን ፋሲካ ሆይ ልጅሽንም ትዳርሽንም ማጣተሽ ሳያንስ በአንዲት ጋጠወጥ ሴት ምክንያት በዚህ ደረጃ መሰደብ በእውነት አይገባሽም። እግዚአብሔራውንም ልብሽን እንዲደግፍ ብዙሀን አብዝተን ጸልይል

ሻለን በነገር ሁሉ ከጎንሽ እንቆማለን። ሰላም